ከገንዘብና ከፍቅር የቱ ይበልጣል፣ የቱስ ይሻላል በሚል ሲከራከሩ በብዛት ይደመጣሉ። ገሚሶቹ ገንዘብ እንጂ ፍቅር ምን ይሰራል ሲሉ፣ ሌሎቹ በተቃራኒው ፍቅር ሁሉን ይገዛል፣ ፍቅር ካለ ገንዘብ ቀስ በቀስ ይገኛል በሚል የሚከራከሩም አሉ። ለመሆኑ እርሶ ከገንዘብና ከፍቅር ቢባሉ የቱን ይመርጣሉ? እኛ ለዛሬ በንቃት ሰዓታችን እዚህ ጉዳይ ላይ በሰፊው የምንነግራችሁን አዘጋጅተናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባዊነታችንና ጠንክር። የዓለማችን ታዋቂ የፍልስፍና ሰው የሆነ ኦሾ በአንድ ጽሁፍ ላይ ገንዘብና ፍቅርን አስመልክቶ እንዲህ ብሎ ነበር። ሰውን ለማፍቀር ያልቻሉ ሰዎች የሚያፈቅሩት ገንዘብ ነው። ምክንያቱም ገንዘብ ነገሮችን የራስ ማድረጊያ መንገድ ነው። ገንዘብ ለነገሮች ወይንም ለቁሶች ያላችሁ ፍቅር ነው። ገንዘብ ሞትን ለማራቅ የምንጠቀምበት መከላከያችን ነው፣ ህይወትን ለመቆጣጠር የምንሞክርበት መሳሪያችን ነው ሲልም ገልጾታል። ማፍቀር ሲሳንህ ገንዘብ ትሰበስባለህ፣ ታከማችለህ። ሰውን ማፍቀር ትፈራለህ። ስለዚህም ከብር ወይም ከዶላር ፍቅር ይዝሃል። ንፉግ ሰው አይተህ አታውቅም? ገንዘብ ሲያይ ከዓይኖቹ የሚንጸባረቀው ብርሃን ልብ ብለሃል? ልክ ቆንጆ ሴት እንዳየ ያህል እስኪመስል ዓይኖቹ ቦግ ብሎ ያበራሉ። ብሮቹን ፍቅረኛውን ያገኘ ያህል ዳሳቸዋል። ገንዘብ አምላኩ፣ ጣዖቱ ሆኗል። በእርግጥ ገንዘብ ኃይል ነው። በገንዘብ ብዙ ነገሮችን መግዛትና የራስ ማድረግ ትችላለህ። ነገር ግን ፍቅርን ለመግዛት አያስችልህም። ወሲብ መሸመጥ አያዳግትህ ይሆናል። ወሲብን የሸቀጥ ቃል ልታደርገው ትችላለህ። ፍቅርን ግን የሸቀጥ ቃል ታደርገው አትችልም። ምቾት ሊሰጡህ የሚችሉ አካላዊ ፍላጎቶችን ልታሟላባቸው ትችላለህ። ነገር ግን ጸሎትን መግዛት አትችልም። አምላክ ጋር በአለህ ገንዘብ ልትገናኛ አትችልም ይላል ኦሾ። ይህንኑ ገንዘብና ፍቅርን አስመልክቶ መጋቢ ሐዲስ ሄኖክ ፈንቴ ምሳሌ በማጣቀስ እንዲህ ያስረዳል። አንድ ላይ የሚኖሩ ሁለት ወንድማማቾች ነበሩ። 40 ዓመት ሙሉ በአንድ ቤት ውስጥ የኖሩ ናቸው። አንዱ ያላንዱ ምግብ የማይቀምሱ በፍቅር እስር ቤት ውስጥ ነው። አንደኛው ወጥቶ እስኪመለስ ሁለተኛው በር ላይ ቆሞ መንገድ መንገዱን እያየ የሚጠባበቁ ነበሩ። ከእለታት አንድ ቀን ሁለቱ መንገድ ሲሄዱ በብረት ድስት ሞልቶ የተቀበረ ወርቅ አገኙ። አንደኛው ብሩን ለራሱ ማድረግ ፈለገ፣ ሁለተኛውም የግሉ ማድረግ ፈለገ። የአርባ ዓመቱ ፍቅር በአንድ ጊዜ በገንዘቡ ተሽሮ አንዱ አንዱን ገሎ ገንዘቡን ወስጄ ፎቅ ሰርቼ ከብሬ ይኖራለሁ ብሎ ተመኘ። አንደኛው የኮሶ ህመም ታማሚ ነበርና የኮሶ መድኃኒት አምጣልኝ ብዬ ላላከውና እስኪመለስ ሰይፍ አዘጋጅቼ አንገቱን ቆርጬ ገንዘቡን ወስደዋለሁ ብሎ ላከው። ሁለተኛው ደግሞ ከኮሶ መድኃኒት ከኮሶ መድኃኒት ላይ መርዝ ጨምሬ በጥብጬ እሰጠዋለሁ፣ እሱን ጠጥቶ ይሞትልኛል፣ ገንዘቡም የግሌ ይሆናል ብሎ ተመኘ። ከዚያም በኋላ ኮሶ መድኃኒት ሊያመጣ የሄደው ይሄደው የኮሶ መድኃኒት ላይ መርዝ ጨምሮ አመጣለት። አንደኛው ሰይፉን ስሎ ጠበቀው፣ አንገቱን ብሎ ገደለው። ከገደለው በኋላ የኮሶ መድኃኒት ሲጠጣ እርሱን በመርዙ ተመርዞ ሞተ። ሁለቱም ሞቱ፣ ገንዘብ ብቻ ቀረ። አርባ ዓመት ሲኖሩ አንድ ቀን ተጣልተው ያውቁም ነበር፣ ገንዘብ ሲያገኙ ተገዳደሉ። ተካፍለው ቢበሉት ገንዘቡ ለሁለቱም ይበቃ ነበር። ነገር ግን የአርባ አመት የፍቅር ኑሮ በገንዘብ ተቀይሮ ሞት ገዛ። ገንዘብ የሰውን ልብ ገዝቶ እንዲመለክ ሆኗል ሲሉም ጽፈዋል። ወደ ፍልስፍና ሊቁ ኦሾ ሐሳብ እንመለስ። ገንዘብ ሊገዛ የሚችለው ነገር ሁሉ ተራዊም የተለመደ ነው። ሃይማኖትን ሊገዛ አይችልም። ሃይማኖት ከቁሶች ባሻገር በአይን የማይታይ ጥልቅና ረቂቅ የሆነ ነገር ነው። በገንዘብ ብቻ ሊገዙ የሚችሉ ነገሮች ብቻ የምታውቅ ከሆነ ህይወትህ ባዶ ሆኖ ይቀራል። የምታውቀው የሚሸጡ ነገሮች ብቻ ከሆነ ህይወትህ እርባና ቢስና ከንቱ ይሆናል። ግንኙነትህ ከሸቀጥ እቃዎች ብቻ ሆኖ ይቀራል። በገንዘብ ከማይገዙ ነገሮች ፍቅር፣ መልካምነት ጋር መጎዳኘትህን ታቆማለህ። ገንዘብን የህይወት የመጨረሻ ግብ አታድርገው። የዚች ዓለም ማለቂያ የሌለው ሀብት የሚገኘው ከፍቅርና ከአምላክ ነው። ገንዘብን ተጠቀምበት፣ በራሱ መልካም ነው። ነገር ግን ፍቅርን ከገንዘብ ለማግኘት አትሞክር፣ ምክንያቱም ፍቅር የውስጣችን ህልውና ነው። እግዚአብሔርን ከገንዘብ ዘንድ አትፈልገው። እርሱ ከዓለማትን በላይ የላቀና ያለፈ ነው። ለአንተ ፍቅር ብቻ ነው ነፃነትን ሊያቀዳጅህ የሚችለው። ፍቅር ደግሞ ነፃነትን የሚያጎናጽፍህ ለማፍቀር ዝግጁ ስትሆን ብቻ ነው። ካፈቀርክና አንተን በምላሹ መፈቀርን ካገኘህ ፍቅር ዘውድ ይሆንሃል። የገዛ ራስህንም ንጉሠ ነገሥት ያደርግሃል። በአንተ ላይ ፍቅር ካልፈሰሰብህ ፍቅርን በውስጥ ካላበበ እንደምን የተዋብክ ትሆናለህ? አስቀያሚ ነው የምትሆነው፣ ዝግ የሆነ ነገር ትሆናለህ። ስስታም ሰዎች ፈሪ ናቸው፣ ምክንያቱም ሁሉም ብሩን የሚጋራቸው መስሎ ስለሚታያቸው ከሰው ጋር መቀራረብ አይፈልጉም። ቁሳቁሶችን የሚያፈቅሩ ሰዎች ራሳቸው ቁሳቁሶች ይሆናሉ። ሙት፣ ዝግ። በውስጣቸውም ምንም የሚነዝር ደስ የሚያሰኝ እርካታ የላቸውም። ፍቅርን እንደ ጦር የሚፈሩ ሰዎች ገንዘብን በተመለከተ ራስ ወዳድ፣ ሁሉ ነገር የኔነው ባይነት ስሜት ያድርባቸዋል። ገንዘብ መንገድ እንጂ ፍጹም ግብ አይደለም። ገንዘብን የሚያነፈንፉ ሰዎች ግን ግባቸው ገንዘብ ነው። የሚጸልዩትም ጸሎት እንኳን ስለ ገንዘብ ነው። ጸሎትም ለነሱ ወደ ገንዘብ መዳረሻ መንገድ ነው። ይህን ሐሳብ ቀደም ሲል ካነሳ ነው ከመጋቢ ሐዲስ ሄኖክ ፈንቴ ጽሑፍ ጋር እናጣቅሰው። እርሳቸው እንዲህ ይላሉ፣ ሰው ገንዘብን አምላኩ አድርጎታል። ሰው ስለ ገንዘብ ወንድሙን ይገላል። ሰው ስለ ገንዘብ ብሎ ሃይማኖቱን ይቀይራል። ሰው ስለ ገንዘብ ብሎ ነፍሱን ትቶ የዝሙት ቢዝነስ ይሰራል። ሰው ስለ ገንዘብ ሲል አባቱን ይክዳል። ሰው ስለ ገንዘብ ሲል እናቱን ይለያል። ሰው ስለ ገንዘብ ሲል ትዳሩን ይፈታል። ሰው ስለ ገንዘብ ሲል አምላኩን ይሸጣል። ሰው ስለ ገንዘብ ሲል ክብሩን ይጥላል። ሰው ስለ ገንዘብ ሲል ይሰደዳል። ሰው ስለ ገንዘብ ሲል በሐሰት ይመሰክራል። ሰው ገንዘብን ለማግኘት የማይፈነቅለው ድንጋይ የለም። ሰው ስለ ገንዘብ ሲል ህሊናውን ይሸጣል። ሰው ስለ ገንዘብ ሲል ለወንድሙ መቃብር ይቆፍራል። ፍቅር በገንዘብ ይሸጣል ሲሉ ይናገራሉ። ተፈላሳፊው ኦሾ ደግሞ እንዲህ ይላል፣ እኔ የገንዘብ ተቃዋሚ አይደለሁም። ገንዘብ መልካም መገልገያ ነው። ገንዘብ ካለህ ከድሃው በተሻለ ለራሴ የሚሆን በቂ ጊዜ ይኖረሃል። ስለምትበላውም እና ስለምትጠጣው ነገር አትጨነቅም። በቤትህ የራስህ የሆነ አነስተኛ የጸሎት ቦታ ይኖርሃል፣ ወይንም የአትክልት ስፍራ ይኖርሃል። ገንዘብ ካለ ሌሎቹን ልትረዳ የምትችልበት አቅም ይኖርሃል። ገንዘብን እንደ ኃጢአትና ሰይጣን የሚቆጥሩ ሃይማኖቶች አሉ። ገንዘብ ላይ ምንም ስህተት የለም። ገንዘብ ፍቅርንና አምላክን እንዲሰጣችሁ መጠበቃችሁ ነው ችግሩ። ችግራችሁ ገንዘብን የምታዩበት ምልከታ ነው። እያንዳንዱ ነገር በእናንተ የህልም መጠን ሳይሆን በገዛ ራሱ አቅም ተጠቀሙበት። በዚህ ጊዜ ጤናማ እና የተረጋጋ ተፈጥሯዊ ባለቤት ትሆናላችሁ ይላል ቀድሞ ያነሳነውን ጥያቄ ደግመን እናንሳው እርስዎ ከገንዘብና ከፍቅር ቢባሉ የቱን ይመርጣሉ መልሱም ለእናንተ ትተናል እኛ እዚህ ላይ ያበቃል ቻናላችንን ሰብስክራይብ ላይክ ሼር በማድረግ ቤተሰባዊነታችንን እናጠንክር